አላሁ አዘወጀል ወፉቀን ረመዷንን ጨርሰን አሁን ከረመዷን በኋላ ያሉ ቀናቶች ላይ እንገኛለን። በረመዷን አላሁ አዘወጀል በርካታ የአላህ ሰዎች የአላህ ባሮች ብዙ ኢባዳዎችን ያረጉበት የተጠቀሙበት ቀንና ቀናቶች ወራቶች ነበሩ። እነህ የረመዷን ቀናቶች ሰዎች የተጠቀሙባቸው የሰሩባቸው በመቅራት በመቆም በመሰደግ መሰል ነገሮችን የአላህ ቤቶች ውስጥ በማድረግ ያሳለፍናቸው ቀናቶች የቂያማ ቀን ነው በእኛ ጋር የሚገናኙት። በእኛ ላይ መስካሪ ሆነው ወይም ለእኛ መስክረውልን ይመጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ረመዳንና ቁርአን የቂያማ ቀን ሽማግሌዎች ሆነው ይመጣሉ ወሸመግላሉ፣ ወይም ደግሞ በሰውዬ ላይ ክስ ያቀርቡበታል ብለው እንደተናገሩት ሁሉ ረመዳን ላይ በትክክል ሰርተን አላህን ተገዝተን እውነተኛ የአላህ ባሮች ሆነን ቀርተን ኢባዳ አርገን ቁመን ሰግደን ጾመን ከሆነ

ወደ ጌታችሁ ተመለሱ። አይ በትልቁ ወር፣ በጣም ትልቅ በሚባለው ወር፣ ሰዎች በሚጠቀሙበት ወር ጥፋት ስለነበረህ ስላጠፋህ አትማረም ተብሎ በሩ አልተዘጋም። አሁንም ቢሆን መስተካከል ይቻላል። ከረመዷን በኋላ ለረመዷን ላይ ለሰራናቸው ስራዎች መቅቡል ለመሆናቸው ምልክቱና ማረጋገጫው ቢያንስ እንኳን ከሞላ ጎደን ረመዷን ላይ የነበረውን ስራ ማስቀጠል ስንችል ነው። ተሞላ ጎደን እንደ ረመዷን ባይሆንም ረመዷን ላይ ሲሰሩ የነበሩትን መልካም ሥራዎች ማስቀጠል ተቻልና ከሰራንባቸው ምናልባትም አላህ ዐዘ ወጀል የረመዷንን ሥራችንን እንደተቀበለን ምልክት ይሆናል ይላሉ። በረመዷን ላይ አላህ ሥራችን እንደተቀበለን ምልክት ይሆናል። ረመዷን ዒድ ሆኖ ዒዱ ባለ በዒዱ መነጋታ ምናልባትም ቁርአን ከፍተን ካላየን ምንም ካልቀራን፣ እንዲሁም ደግሞ መስጊድ እየተመላለስ ነበር፣ አምስት ጊዜ መስጊድ እየተመላለስ እየሰገድን ነበር። ረመዷን ከወጣ በኋላ ግን ምንም ካላደረግ ምናልባትም አስፈሪና በጣም መጥፎ ሁኔታ ላይ እንዳለን ያመለክታል። አሁንም ራሳችንን ሙሐሰብ አድርገን ጊዜው ቅርብ ነው፣ መስተካከል ያስፈልጋል። ቁርአን የምንቀራው ሁሌም እድሜያችን እስካለ ድረስ ነው። ሰደቃ የምናደርገው በእድሜያችን ልክ ነው። መስጂድ ጀማአ የምንሰግደው ሁሌ ነው። ጁምዐ የምንሰግደው ሁል ጊዜ እድሜያችን እስካለ ድረስ ነው። እንደ አጠቃላይ እኛ የአላህ ባሮች ሙስሊሞች አላህን የሚገዙት እስከ ህይወት ፍጻሜያቸው ድረስ ነው። ነቢዩን ሰለላሁ ዓለይህ ወሰለም ወአዕቡድ ረበከ ሓታ የእትየከልየቂን እውነተኛው ሞት እስከሚመጣ ድረስ ነው ጌታህን መገዛት ያለብህ። ምናልባት ረመዷን የሆነ ትምህርት የምንወስድበት የምንማርበት አንዳንድ ነገሮችን ነፍስጃችን ምናስተካክልበት ዕባዳችን የምንለማመድበት ድሩስ ነው፣ ትምህርት ነው ለአመቱ ለአስራ አንድ ወራቶች ተምረንበት ተለማምደንበት ዕባዳ ተለማምደንበት ለመቀጠል የምንጠቀመው አጋጣሚ እንጂ

በሸዋልም የው አላህ ዘ ወጀል ሐይ ነው። አምልኳችን መቀጠልና ጽናት ያለው አምልኮ ሊሆን ይገባል። ያ ካልሆነ በጣም አስቸጋሪ ነው። ወንጀሎች በረመዳን ቀለው ነበር። ብዙ ሰው ወንጀል፣ ብዙ ነገሮች አይሰሙም ነበር። ሸይጣንም ታስሮ ነበር። አሁን ሰይጣን ተፈቷል። ነፍስያም አለ። ብዙ ነገሮች አሉ። እንዳውም ትግል የሚያስፈልገው አሁን ነው። ከረመን በኋላ ነው። ለየት ያለ ትግል የሚያስፈልገው ሰይጣን ጥላት አለ፣ በአንድ ጎን ነፍስያ አለ። ሁለት ነገሮች እየታገሉን በዜና ነው። በጣም ጠንካራ ሰዎች መሆንም ያስፈልገን። ረመዳንን አላህን ከገዝተን ወንጀሎችን ትተን ወደ ጌታችን ተመልሰን ማጭበርበር፣ መዋሸት፣ መሳደ መሰል ነገሮች አጠቃላይ አስቀያሚ ነገሮች አላስፈላጊ ነገሮችን ማየት ሚዲያዎች ላይ ሶሻል ሚዲያ ላይ የመሰል ነገሮች ላይ የተለያዩ ነገሮች ፈታኝ የሆኑት ነገሮችን ከማየት ረመዳን ላይ ታቅበን ከሆነ አሁንም ያንን ነገር ማስቀጠል ያስፈልጋል። ምናልባትም ያን ካላስቀጠል አስፈሪ ነው። ከረመዷን በኋላ ወደ ወንጀል መመለስ በጣም አስፈሪ ነው። አላህ ዐዘ ወጀል ምን ይላል? ሰዎች ሆይ፣ አማኞች ሆይ አላህን ዐዘ ወጀል ታዘዙ ምልእክተኛውንም መታዘዝ አለባችሁ። ሥራችሁን አታበላሹ። ሥራችሁን የሠራችሁን ስራ አታበላሹ። ስራችን ይበላሻል ማለት ነው። ሰዎች ወንጀል ሰርተው መልካም ሥራ ሲሰሩ በመልካም ስራቸው ወንጀላቸው እንደሚታበሰው ሁሉ ከመልካም ሥራ በኋላ ደግሞ ወንጀል ሲሰሩ ያ የሰሩት

ቀርቦለት ፊት ለፊቱ ያገኘዋል። መልካም ሥራ ከሆነ ወንጀልም ከሆነ በተቃራኒው ነው። ምን ነው ባላገኘሁት ብሎ ከመቆጨት በዘለለ የሚያደረገው ነገር የለም። ስለዚህ በረመዷን አላህን ያወቅን ሰዎች አላህን የተገዛን ወደ መስጂድ የተመላለስ የአላህን ክታብ የቀራን ወንጀሎችን የተው ወንጀሎችን የፈራን ሙሐረማቶችን የራቅ ከአጅነብያቶች የራቅ መሰል ነገሮች ለረመዷን የተውኑ ሰዎች ብኢዝኒላህ ዐዘ ወጀል አሁንም ያን ማስቀጠል ይኖርብናል። ያኔ ሥራችን አላህ ዘንዳ መቅቡል ለመሆኑ ምልክት ይሆናል። ፈያ ቡሽራና፣ ምን አይነት ደስታና ብስራት ነው! አሁን ቁርዓን ስንቀራ ጻፍቶን ከሆነ ወንጀሎችን ፈርተን ከሆነ ወንጀሎችን በረመዷን እንደፈራን እየፈራን ከሆነ አላህ ስራችንን ተቀብሎናል ማለት ነው። አላህን ዐዘ ወጀል ማመስገንና ማስቀ አላህን ዐዘ ወጀል አስመስግነን በዛት ስራችን ላይ መቀጠል ያስፈልጋል። ጋስ ካልሆነ የሰው ልጅ እኛ እንሳሳታለን። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት እናንተ ሁላችሁም ስህተት ይበዛባችኋል ትሳሳታላችሁ፣ ተብለላል። ያን ካላደረግን ደግሞ አሁኑም የእኛ ጌታ መሐሪ ነው። አሁኑም በመስተካከል ወንጀሎችን በመተው መልካም ነገሮችን ማስቀጠል ብቻ ይኖርብናል። እስቲቃማ ስናደረግ ነው ውጤታማ የምንሆነው እንጂ የተወሰነ ጊዜ ብቻ ስላረግ ስለ ቆም ስለ ለፋን አይሆንም። አላህ ምን ይላል? እነለዚነ ቃሉ ረቡና አላሁ ቱመ እስተቃሙ ተተነዘሉ ዓለይሂሙል መላኢካ አስፈሪ ቦታዎች ላይ የሰው ልጅ የሚፈራው የሰው ልጅ ከሚፈራቸው ነገር በጣም አስፈሪ ነገሮች ቢኖሩ በጣም ወሳኞች የመጨረሻ ህይወት ፍጻሜው ላይ ያለ ጉዳይ አስፈሪ ነው። ከዚች አለም የመጨረሻ ሲሰናበት በጣም የሚፈራበት ጊዜ ቢኖር ይሄ ነው። ሌላኛው አላህ አዘ ወጀል ፊት ሲቀርብ

ከዛም ቀጥ ያሉ ሱመ እስተቃሙ ተተነዘሉ ዓለይህሙል መላኢካ ጓደኞች ያገኛሉ፣ መለእኮች ይመጣሉ። አትፍሩ፣ አላ ተኻፉ ወላ ተሐዘኑ፣ እንዳትፈሩ እንዳትጨነቁ፣ ወደፊት አሰሪ ነገር አለ ብላችሁ የሚያሳዝናችሁ ነገርና የሚያሰራ ነገር የለም። አብሽሩ፣ ምናልባትም ዱንያ ያሉ ጓደኞቻችሁ ዘመኖቻችሁ ጋ ከነሱ ብትለዩ ብትለዩ እኛ ደግሞ የናንተ ጓደኞች ነሕኑ ኣውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ የምትፈልጉት ነገር ሁሉ አለ የተባሉት፣ ቀጥ ያለና እስቲቃማ ያለው ኢባዳ ያደረጉ ስለነበር ነው። አሁን ወሳኝ አላህን አዘ ወጀል ስራችንን የምንለምንበት እንዲቀበለን የምንጨነቅበት ወሳኝ ቀናቶችና ሰዓቶች ላይ እንገኛለን። ሰለፎች ረመዷንን ከጦሙ በኋላ ለረዥም ወራቶች ዱዓ ያደርጋሉ። አላህ አዘ ወጀል ረመዷንን የጾምነውን የቆምነውንና እስካሁን ያደረግነው መልካም ስራችንን ተቀበለን እያሉ አላህን ይማጸናሉ። ለረጅም ወራቶች ረመዷን እስከ ድጋሜ የረመዷን ሁኔታ እስከሚቀርብ ድረስ፣ የቀረበ ሲመጣ ደግሞ አላሁ ዐዘ ወጀል ያ ረቢ ረመዷን አድርሰን በመልካም አድርሰን እና ይህን ታላቅ መውሲምና አጋጣሚ የምንጠቀም አድርገን ይሉ ነበር። ረመዷን ላይ ጾም አለ። አሁንም ጾም ይቀጥላል። ነቢዩ ሰለላሁ አለይሂ ወሰለም መልካም ስራዎችን ማስቀጠል ምልክት ነው። እንደ የተባለው ረመዳን መጾማን አሁንም ሸዋል ስድስት ከጾም ጾምን እንዳልሰለቸን ጾሙን እንዳልከበደን የጾም ይባል። ስለዚህ ሸዋል ጾሙም ደግሞ መርሳት አይኖርብንም። ጾም አሁንም ይቀጥላል። የውም ወሊስነይን ወልኸሚስ አሙስ ይጾማል፣ ኸሚስም ይጾማል። ረመዳን ነው ያለቀው እንጂ ጾም አላለቀም። የጾም አምልኮ አሁንም ይቀጥላል። የውም ወልኸሚስ ይጾማል፣ አያመል ቢድ ይጾማል።

ስድስት ቀን ሰጾም አመቱን ሙሉ እንደጾም ስለሚቆጠርልን ሸዋልን መዘንጋት አይኖርብንም። በጣም አስቸጋሪ ሁኔታ ላይ ህመም ላይ ካልሆን ቀዷ ያለብን ሰዎች የረመዷን ቀዷ፣ ሴቶች ምናልባት መንገድ ላይ ሁነን በህመም ሁነን ወንዴች ምንድነው እንችላለን ሙባደራ ማድረግ ያስፈልጋል። ረመዷን እስከሚደርስ አላህ አጀላችን እንኳን ረዥም ሆኖ ረመዷን ከደረስን በኋላ ረመዷን ቀዷ ነበረብኝ የሚለውን ጥያቄና ስጋት ከማምጣት አሁን ላይ ይሸዋል ሸዋል የረመዷን ቀ ማጠናቀቅና በፍጥነት መጾም ይኖርብናል። የሚዛኔ ሐሰናትና ቀድሞ ስራችን እንዲመዘገብብን ማድረግ ያስፈልጋል። ሙባደራ ያስፈልጋል። ምናልባትም ከዛሬ ከነገ በኋላ ሉ ቀናቶችን የሚያውቀው አላህ ዘ ወጀል እኛ መቼ እስከም ድረስ እንደምን ቆይ የምናውቅበት አጋጣሚ ስለሌለ ይህን በፍጥነት ቀ ማውጣት ያስፈልጋል። ቀ ከሌለብን ሸዋል ስድስቶችን በደም በጾምና ነቢዩ ሰለላሁ አለይሂ ወሰለም አመቱን እንደጦሙነ ያለውን አጅር ማግኘት ያስፈልጋል። ቁርአን መቅራት በረመዷን ብቻ ሳይሆን አሁንም ያስፈልጋል። የሰላት አልጀማዓ መሲዱ ይሞላ ነበር፣ መሲዱ ተጨናንቆ ነበር። አብዛኛው ሰዓት ላይ መስጊድ ሞልቶ ይታያል። አሁን ላይም በአብዛኛው መሲዶች አሁን ላይ ምናልባትም ሞልተው አይታይም። ይሄም ያሳየው የተወሰኑ አካላቶች የተወሰኑ አካላቶች ወደ ኋላ እንዳሉ ያመለክታል። አላህ ይጠብቀን። አላሁ አዘወጀል እስቲቃማና እውነተኛ ምን ጊዜም እይታችን ታማኝ አላህ ያድርገን። አላሁ አዘወጀል ቃል የገባን ሰዎች በቃላችን የምንገኝ ሰዎች ያደርገን ሁሌም ረመዷን በእኛ ላይ የሚመላለስብንና መልካም አጋጣሚዎችን የምንጠቀም የጀነት ሰዎች አላህ